ሩታዬ ማለት ነው። የኛ ቆንጆ የኛ አምባሳደር ማለት ነው። አቤት አቤት፣ ሁሉ ነገር እኮ ያምርብሻል። እግዚአብሔርን ሩታ የሴቶች አምባሳደር ብትሆን ራሱ ቤተሰቦቼ ሁሉ ነገር ያምርባታል፣ እግዚአብሔርን ነው የምላቸው። እና ዛሬ በቃ ዳኒን፣ ይሳቅን፣ አብርሽን ጭራ ነው ያስበቀሏቸው። በተለይ ዳኒና ጽጌት ሲጣሉ የሌለ ፈታ ነው የሚያደርጉት። በነገራችን ላይ አብሪሽ በሩታ ዘና ፈታ ነው የሚለው ብዙም አይናደድባትም ስለሚወዳት። እነሱም አይወዷቸውም ማለት አደለም ግን አብሪሽ በጣም ነው ያዝናኑት። ዳኒ ግነው በጥጌም ተናዷል። ለነሱም ቪዲዮ ነው፣ እኛ ሱፍ ነው የምንለብሰው በማለት በጣም በቃጭራን ያስበቀሏቸው ማለት ትችላላችሁና፣ አብሪሽ ሱፍ ሊመርጥ ነበረ አካሄዱ እና ቤተሰቦቼ የዛሬ ቪዲዮ በጣም ዘና ፈታ ያደርገኝ፣ በተለይ ሩጣ ስትቅበጠበጥ ሲያምርባት። እሷ ብቻ ትቅበጥበጥ፣ እውነት ትቅበጥበጥ። ደግሞን የሚገርመኝ ሱፍ እንዴት እንደሚያምርባት በቃ ድምቅ ኮ ነው ምትለው። ሩታዬ የኔ ቆንጆ የሴት ወይዘሮ ማለት ነው። የሱፎቹ አምባሳደር ብለንሻል። የሴቶች አምባሳደር ማለት ነው እና አብሪሽ እኮ ማለት ነው ቤተሰቦቼ

ዛሬ ደግሞ በሚገርም ሁኔታ ከጽጌ ጋር መቼም ሮታና ጽጌያው ተገናኝቷል። እነ ዳኒ እንግዲህ ጽናቱን ይስጧችሁ። ከዚያ በሚገርም ሁኔታ ነው ሆነ እኔ ፈታን ያደርጉኝ በቃ፣ ለእናንተ ቤሎ ምናምን የሚል ነገር ነበር ያስመረጧቸውና እኔ በጣም ነበረ ያው ፈታ ዘና ያደረጉኝ። ሩታዬ እኔ ቆንጆ በጣም ነው የምወድሽ፣ የሴቶች ንግስት፣ እርግቧ ማለት ነው። እና የሌለ ነበረ የዛሬ ቪዲዮ የሚመቸው ቤተሰቦቼ መጨረሻ ላይ ለእነሱ ቬሎ እንመርጣለን እና እኛ ይመርጠናል በማለት በቃ ዳኒማ በቃ የሌለ ጥሏቸው ሄደ። የሌለ ማለት ነው። አብርሽ እንኳን ፈታ ነው ያለ ታይ እንግጣም አድርጎ ስለሚሄድ በእሱ አይከፋም። እንደምታውቁት አይን አይኗን እኮ ነው የማየው፣ አይን አይኗን፣ አይን አይኗን ማለት ነው። እና ዳኒ ብቻ ትንሽ አምሮ ወጣ ማለት ነው በጽጌ በተለይ ጽጌ እና ዳኒ ሲጣሉ በጣም ነው ደስ የሚሉኝን እግዚአብሔርን ብሽቅ አርጋው ሄደ። አብሮች ስር የምትደበቀው ነገር ማለት ነው ታስቀኛለች፣ ሁኔታዋን ነው። የዛሬው ቪዲዮአቸው በጣም ደስ የሚናገ የሚል ነው። ሩታዬ ሁላችሁም እንደምታውቁት ምንም በተለብስ ብድግ ነው የሴቶች አምባሳደር ብለናታል ማለት ነው። የለበሰችውን በቃ በተለይ ይሄ ሱፉ ሂዶባታል በጣም ነው የሄደባትና ያምሩባታል። እግዚአብሔርን የእኛ ቀበጥ ማለት ነው። የእኛ ቀበጥ ሩታዬ በጣም ነው የምንወድሽ። በራስሽ ቻናል ማትጥፊ የመዳም ቅመሞች በጣም ነው ስጠፉ ቀር የሚላቸው ነት በሌላ ሰው ቤት ራሱ ያዋቸው። ለምን በእናንተ ቤት አትመጡም? ተናፍቃቸዋል ሩታዬ፣ ለምን በሰው ቤት እናይሻለን? በራስሽ ቤት መጭ የሚላል የመዳም ቅመም ፍቅራቸውን ሲገልጹ ማለት ነው። እና ያው በራሷ ቤት ዛሬ እንግዲህ በሱፍ ድምቅ ብላ እናብረሽን እነዳኔ ነይሳቅን በሚያበሽቅ ሁኔታ እናንተ ቬሎ ልበሱ በማለት መተውልናል ቤተሰቦች። የሩታዬን የምትወዱ ቪዲዮን ላይክ ላይክ አድርጉ። ለቤቱም አዲስ የሆናችሁ ሰብስክራይብ በማድረግ ላይክ በማድረግ መልካም ልብ ያላችሁ አድርጉን አድርጉን፣ እውነት እና በያላችሁበት እናንተም ሰላማችሁ ጤናችሁ ብዝት ይበል፣ እንወዳችኋለን። ያው እኛ ቤት ጫጫታ አለ ታውቃላችሁ፣ የሰው ቤት ከባድ ነው እና ለድምፁም ጥራት ያው ይቅርታ ጠይቃለን ማለት ነው፣ ቤተሰቦቼ በያላችሁበት ሰላማችሁ ጤናችሁ ብዝት ረፍረፍ ይበል። ላይክ አድርጎች አተርሱ፣ ምስጢር ነው።